ሰላም፣ ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ እነዚህን የመሳሰለው የተለያዩ አይነት ባህላዊ እቃዎች እንዲሁም ደግሞ ሌሎችን እየተመለከትን ዋጋቸውን፣ አይነታቸውን የት ማግኘት እንደምችሉ በዛሬ ፕሮግራማችን የምናስቀኛችሁ የሆነ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልከታቾቻችን፣ እንግዲህ አሁን የምንገኘው ጀሞ አካባቢ በሚገኘው ኦሪት የተለያዩ አይነት የባህላዊ እቃ መሸጫ ቤት ውስጥ ነው። እኛም እንግዲህ የተለያዩ አይነት ባህላዊ እቃዎችን የተመለከትን የምንቆይ ሆና እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም ነው። እንዴት ነሽ? ዛሬ ስ እንታወቅ ቤታችንን፣ ማስታወቅልን እሺ። ሰላም፣ ሚኪያስ እባላለሁ። የኦሪት ባህላዊ እቃ ቤት ባለቤት ነኝ። እኛ ኦሪት ባህላዊ እቃ ቤት እንባላለን። አብዛኛውን የጉራጌ ባህላዊ እቃዎችን ከሞላ ጎደል ደግሞ የኢትዮጵያ ባህላዊ እቃዎችን ይዘን ስፔሻል ደግሞ ምግብ ነክ ለምግብ ነክ አገልግሎት የሚሆኑ እቃዎችን ይዘን እንሰራለን። የምንገኘው ጀሞ አካባቢ ነው። መርካቶም ብራንች አለን። ከእናት የተወረሰ ቢዝነስ ነው፣ የእናታችን ስራ ነው። እሱን አስቀጥለን ነው። በጣም ደስ ይላል። እኛም ምግብ የተለያዩ አይነት ባህላዊ እቃዎች ስለሚገኘው እነሱን ለማስቃኘት ነው እና በዋነኝነት እናንተ ጋር እንግዲህ አብዛኛው ጉራጌ ነው ወይስ ሌላ? ከሞላ ጎደል በዛ የሚለው የጉራጌ እቃ ነው። ጣባቶቹ፣ መቢያ፣ ማንኪያዎቹ፣ ባህሉ፣ ምንጣፎቹ የጉራጌ ማህበረሰብ እቃ በጣም ይገዛል። ባህላችንን በደንብ ለማስተዋወቅ እየሞከር ነው ግን ደግሞ ያለ እነዚህ ደግሞ ድጋፍ አይሆንም ብቻውን ስለማይሆን የሌላም የሌላም የሌላም እያሳለን። አንዱ ከአንዱ ዋጋቸው በምንድን ነው የሚለየው? ለምሳሌ ካሰፋፋቸው ነው ወይስ ከምንድን ነው? እነዚህ እቃዎች ዋጋቸው የሚለያየው ለምሳሌ ያሰፋፋቸው ሁኔታ እንዳለ ሆኖ ሲሰራ የሚወስድባቸው ጊዜ የውበታቸው ልክ ያው ቆንጆ ነገር ውድ ነው ቆንጆ ነገር ሲሰራ ጊዜ ይፈልጋል ጊዜ የሚፈጅ ነገር ደግሞ ውድ ነው ስለዚህ አሁን ከሚፈጀው ጊዜ ጋር አንፃር ነው ቢሆንም ግን ዋጋቸው በጣም አፎርደብል ነው ተመጣጣኝ ነው ዋጋቸው እንግዲህ የተወሰኑ ለተመልካቾቻችን እያሳየን አገልግሎታቸውንም ዋጋቸው ውስጥ ምን ያክል የሚለውን ነገር ብናሳያቸው ሞር ግልጽ ይሆንላቸዋል ብዬ አስባለሁ። እና ደስ ካለህ እንጀምር፣ እናሳያቸው ለተመልካቾች። በጣም ጥሩ። ስንጀምር የምንጀምረው በዚህ በኩል እሺ፣ ከነዚህ እንጀምራለን። እነዚህ አንቀፎ ይባላሉ በባህላዊ ስማቸው ወይም ደግሞ ከቀንድ የሚሰሩ ጭልፋዎች። እነዚህ የሚያገለግሉን ከነዚህ ከምታያቸው ጣባቶች ላይ ክትፎ ለማንሳት አይብ ለማንሳት ጎመን ለማንሳት ያገለግላሉ። እንደ ማን እንደ ጭልፋ እንደ ጭልፋ ያገለግላሉ። የነዚህ ዋጋ እንደ ሳይዛቸው መጠን ከስድስት መቶ እስከ ሰባት መቶ ባለው ነው። አዎ እንደ ሳይዛቸው መጠን እንደ ስራቸው መጠን ከስድስት መቶ እስከ ሰባት መቶ ባለው አለ። ከቀንድ ነው የሚሰሩት። ከቀንድ ነው የሚሰሩት። መብያም አላቸው ደግሞ እንደዚህ አነስ ብሎ ደግሞ ለመስቀል ደንጌሳ የሚባል ፕሮግራም አለ። የሚታቁት ከሆነ ትንንሽ በጣባ በጣባ ተደርጎ የሚሰጠው ለሱ ደግሞ መቢያ ማላቸው ለመቢ ያገለግላል። መቢያቸው አራት መቶ አራት መቶ ብር በፍሬ ፍሬ። ጭልፋው ሲሆን ደግሞ ስድስት መቶ እና ሰባት መቶ ብር እንደ ሳይዛቸው ሳይዛቸው ይለያያል። ሌሎች ነገሮችን እንመልከት ስናልፍ ደግሞ ወደዚህ እቃ እንገባለን። የጭኮ ማድረሻ አሰበሪት ይባላል ወይም ደግሞ ጮጮ ይባላል። ይሄ የሁለት ብሔር ነው። ኦሮሚያም ይጠቀሙታል፣ ሶዶ ጉራጌም ይጠቀሙታል። የሁለት ብሔሮች መጠቀሚያ እቃ ነው። በጣም ቆንጆ ነው። አደራደሩ፣ እጅ ስራው፣ እናቶቻችን ሲሰሩ የሚፈጅባቸው ጊዜ ልዩ እቃ ያደርገዋል። የእነዚህ እቃ ከ15 መ እስከ ሁለት ሺህ ብር ድረስ ይደርሳል። ሳይዝ አላቸው። ይሄ ለምሳሌ ሁለት ኪሎ ጭኮ ሰው ጋር የሚወሰድበት ነው። ከነዚህ ደግሞ ይጨምረዋሉ የሚቀንሱ ሳይዞች አሉ። ስናልፍ አሁን ወቅቱ አረፋ እንደመድረሱ መጠን ወደ እነዚህ እቃዎች ነው የምናልፈው። ነገር ተነጥፎ ምግብ የሚበላበት ነው። የወደረ ወይም ደግሞ ሳዶሮ ይባላል። ሁለት ስም ያለው ስራው አይነት አለው የስራው አይነት አለ። አሁን ለምሳሌ ይሄንን አሳይቼሻለሁ አለው አይደለ? ከዚህ ደግሞ ቆንጆ ነገር የሚያምር ነገር ደግሞ አለ። እዚህ ጋር ለየት ባለ ማለት ነው። አዎ አጣጣሉ የጥለቱ። አሁን ሀበሻ ልብስ ሀበሻ ቀሚስ ምናምን ጥለት አለው አይደለ? ከአንዱ አንዱ ጥለቱ ይለያያል። እንደዛ አሁን ይለያያል። ይሄ አሁን ለማሳየት ያ አይሹ ጥቅጥቅ ብሎ መሰራቱ በጣም የሚያምር ይሄ የጉራጌ ምንጣፍ ወይም ደግሞ የወደር ይባላል ለመስቀል፣ ለአረፋ ተነጥፎ የሚበላበት እቃ ነው። ቤተሰብ ሰብሰብ ብሎ እነዚህ እቃዎች ይታጠባሉ። ብዙ ሰው ግን ስህተት ይሰራል ሲያጠብ። በውሃ መታጠብ የለባቸውም። በሎሚ መጠረግ አለበት፣ ወይም ደግሞ በቪኒገር ወይም በአቼቶ መጠረግ ይችላሉ። በሎሚ የሚጠረግ ወጥ የነካበትን ቦታ ወይም እዛ ፓርቱ ላይ መጥረቅ ሲቀመጥ በጥንቃቄ። በላውንደሪ ፌስታል አሽጎ ማስቀመጥ ነው። ዘመን ተሻገረ ነው። የነዚህ ዕቃ ዋጋቸው አሁን ለምሳሌ እንደ ሳይዛቸው ነው፣ ከ5500 ብር ጀምሮ ትልልቅ ጅባዎች ምናምን ሲሆኑ እስከ 15000 ብር ድረስ ይደርሳል። እቺ መጠነኛ መካከለኛ ነው። የዚች ዋጋ 6000 ብር ነው። የሚያገርምህ የዚህ ሲሆን ደግሞ አምስት ሺህ ብር ነው ዋጋው። ለውጥ አለው። ሌሎች ደግሞ የተለያዩ ባህላዊ እቃዎች አሉ እነሱን ነው የምንመለከታቸው እስኪ ወደ ጣባዎች ይቻላል ጣባ በሁለት አይነት ነው ያለን የተሞሸረ ጣባ እና ደግሞ ልሙጥ ያልተሞሸረ ጣባ ብለን እንከፍላቸዋለን። የተሞሸረ ጣባ ማለት በላዩ ላይ ዛጎል እና ጨሌ የተሰፋባቸው ናቸው ይህንን ማየት እንችላለን ይሄ የጨሌ ስራ ነው እያንዳንዱ በእጅ የሚሰፋው የተሞሸረ ጣባ ይባላል ይሄ እንደምታየው ቆንጆ ነው ይህ ሳይዙ የሶስት ኪሎ ክትፎ ይችልልናል። ሞላ ሲናገገባ ያለ ነው ሶስት ኪሎ ክትፎ ይችልልናል እስከነ ክዳኑ ነው። አሁን ለምሳሌ የዚህ ዋጋ ሁለት ሺህ አምስት መቶ ነው። ከነ ክዳኑ ሁለት ሺህ አምስት መቶ እንደ ሳይዙ እንደ ስራው ይለያያል። ሁለት ሺህ አምስት መቶ ሶስት ሺ ብር እንደ ወቅቱ፣ ያው ወቅቱ አንዳንድ ጊዜ ወቅቶች እቃዎቻችንን ያስወድዷቸዋል። ስለዚህ አሁን እነዚህ የተሞሸረ ሲሆን ወይ ደግሞ ጌጣ ጌጣጌጦች ያሉበት ሲሆን ዋጋው ከኖርማሉ ከፍ ይላል። ኖርማል ሲሆን ምን ያክል ነው የሚሆነው? በኖርማል በባዶ ሲሆን 1500 ከነ ክዳን ነው። ከነ ክዳን 1500 2000 ብር እንደሚመርጡት ሳይት። እኛ ጋር ምንድነው መሰለሽ የዋጋው ነገር ሰው ምርጫው ልዩ ልዩ ነው። እቃዎቹም እንደምታየው የተለያየ ነው እና በሰው ምርጫ መሰረት ነው እቃዎቻችን አዘውንም ሊያሰሩን ይችላሉ። እጅ ስራው ላይ ማለንበት ሲያሰሩ እንደ ትዕዛዛቸው እንደ ምርጫቸው ነው የሚሆነው። ዋጋ ያህኑ ነው። ሌሎች ደግሞ የተለያዩ አይነት እነዚህን የቆሎ ማቅረቢያዎች ናቸው አይደል? የቆሎ ማቅረቢያ ትላልቅም አሉ፣ ና እነሱንም ደግሞ እንመልከት። እሺ የቆሎ ማቅረቢያ ከአምስት መቶ ብር ይጀምርና እስከ ስድስት ሺህ ብር እስከ አራት ሺህ አምስት መቶ ብር ድረስ የሚደርሱ የቆሎ ማቅረቢያዎች አሉ፣ እንደየሳይዛቸው፣ እንደስራቸው። የአምስት መቶ ብር ማለት ለምሳሌ ለማሳየት ያክል እኛ ቤት ጥንቃቄ ይፈልጋል፣ ተሰባሪ ነገር ስለሆነ እቺ አሁን አምስት መቶ ናት። ቡና ጠጦች ቢዝነስ ላይ ያሉ ሰዎች ለቤት ደግሞ ሲሆን የሚበላሉት እቃዎች ስላሉ ነው። ከፍ ከፍ የሚል ቆንጆ ቆንጆ እቃዎች አሉ። ይኸውም ከዚህ ጋ ይሄኛው ከፍ ይላል። ከዚኛው ከዚኛው ደግሞ ይሄኛው ናይሽም። ይሄ አርባ እግር አርባ እግር ይባላል። ሽምግልና ለሴት ልጅ ሲላክ ሽማግሌ ሲገባ ፊት ለፊት የሚቀርብ እቃ ነው። ጥቅጥቅ ያለ ነው። ልቅም ያለ እቃ ነው። እግሩ እንደሚታይ ሆኖ ነው ረዥም ነው ይሄ እቃ። በዚህም ይመጣል። በእነዚያ ሻቸው እዚ ጋር በጣም ነው የሚያምረው። ድቅቅ ያለ ነው። ልቅም ያለ እቃ ነው። በዚህም ይመጣዋል። ለምሳሌ ይሄ ከአምስት መቶ ብር ይጀምራል። እነዚያ አርባ እግሮቹ ሲሆኑ እነሱ ናቸው ዋጋው ከፍ የሚለው፣ ከ4500 እስከ 6000 ብር ድረስ የሚባሉት እነዚህ ናቸው። እንደ ስራቸው ልቅመት እና እንደ ወቅቱ ያው በዓላት ሲጠጉ እቃ መጣበብ ስለሚኖር አሁናዊ ዋጋ ግን እንዲሁም ደግሞ መቢያም ሊሆን ይችላል። ሊጫላ ቀምዝም ግን ለምን አገልግሎት እንጠቀምባቸዋለን አይነታቸውስ ምን አይነት የሚለው እነዚህ እነዚህ እቃዎች አሁን ላይ በጣም እየተለመዱ መጥተዋል። በተለይ ደግሞ ከአፓርታማ ኑሮ ጋር፣ ከኮንዶሚኒየም ኑሮ ጋር ተያይዞ ቤታቸው ብዙ ጊዜ ኦፕን ኪችን የሆነ ሰዎች እነዚህም ምርጫቸው ያደርጋሉ። ለእንጀራ ለማስቀመጥ እነዚህ አሁን 60 ሴንቲሜትር ነው። ዋጋቸው የእነዚህ 12 ሺ ብር ነው። በእነዚህ ሲሆን ደግሞ 10 ሺ ብር ነው፣ አነስ ይላል ዋጋቸው። ለዳቦ ደግሞ ለዳቦ ስንል መካከለኛ ዳቦ የማሽኑን አራት ኪሎ አምስት ኪሎ ዳቦ የሚችል ደግሞ ሰባት ሺ አምስት መቶ ብር። ስራው በነዚህ ጥንቅቅ ያለ ስራ፣ እነዚህ ደግሞ ዳንቴል ደሞ የተሰፋባቸው ሲሆን እነዚህ እነዚህ በክር በፈትል የተሰሩ የአክሱም መሶቦች፣ ይሄ አሁን ሶስት ሺ አምስት መቶ ብር ነው፣ ትልቅ ነው እቃው። እነዚህ መሶቦች ደግሞ አስር አስር ሺ ብር ናቸው። ትላልቆቹ ማለት ነው። ሳይዙ ግን የመጨረሻ ያ ትላልቆቹ እነዚህ ናቸው። ትልልቆቹ አሳ አሳ ሽግር ናቸው። ማጫዎቻ ሲኖራቸው ደግሞ ማጫዎቻ ማለት አናታቸው ላይ የሚደረገው እሱ ሲኖራቸው የአንድ ሽግር ለውጥ ይመጣል። ይሄንስ ደግሞ የተለያዩ ዓይነቱም ምዝጋም በ ወደ እነሱ ከማለፍ በፊት መሶብ ላይ ብዙ ጊዜ ውጪ የሚሄዱ መሶቦች አሉ። ውጪ ማለት የዋስ ምጣድ የምትባለዋ ትንሿ ምጣድ በተመለምዶ አፍለኛዋ 40 ሴንቲሜትር 35 ሴንቲሜትር አለ የእነሱ ሲሆን፣ ከ4500 እስከ 6500 ብር ድረስ አሉ። የትኞቹ ናቸው እነሱ? ለእነሱ የሚሆኑ መሶቦች በነዚህ በነዚህ 45 ሴንቲሜትር 42 ሴንቲሜትር መሶቦች፣ እነዚያም ወደ ውጭ ላይ ያሉ ሰዎች በደንብ ይጠቀሙበታል። በደንብ ዋጋቸው ምን ያክል ነው? ከ4500 እስከ 6500 ድረስ። ሌላ ዜጋ ምናይቃለ ከሞላ ጎደል ጨርሰናል። እንዳሳየሽ ጣባው ሳይዝ አለው በጣም ትልልቅ ጣባዎች አሉ ለምሳሌ እዛ ጋር ያለው ጣባ ይሹ ያሁን እስከ 15 ኪሎ ድረስ ይይዛል ይሄ ለስራ ኬተሪንጎች ድግስ ደጋሾች ይሄን እቃ ነው ምርጫቸው የሚያደርጉት እንደምታየው በጣም ትልቅ ነው ስትሞየው ከላይ ያለው እስከ 20 ኪሎ ድረስ ይይዛል ኦልሞስት በቃ የ500 ሰው የ800 ሰው ድግስ ይይዛል ማለት ነው ደግሞ አቶም ብረቱን ራሱ ወደ ታች ትልቅ እቃ ነው ብለ ነው ስራ ያለባቸው ሰዎች ቢጠቀሙት፣ ስራ ያለባቸው ሰዎች አው ዋንጫ። እነዚህ በፊት በፊት ሰው ይጠቀሙ የነበረ እቃ ነው። እነዚህ እቃዎች በተለምዶ አጠራራቸው ሽክና ይሉታል። ወይም ደግሞ ከቀንድ የተሰራ መጠጫ ነው። ለእርጎ ለኬኔቶ፣ ለጠላ እንደ ምርጫሽ ታደርጊያለሽ። ብዙ ጊዜ አሁን እንደውም የተጀመሩት ሬስቶራንቶች ባህላዊ መጠጦቻቸውን በዚህ ነው የሚያቀርቡት። አጥነው ምናምን ካየሽ በወይራ አጥነው ከነጭሱ ያመጣጥበል። በዚህ የዚች ዋጋ አራት መቶ ብር ተለቅተለቅ ሲል አራት መቶ ሃምሳ እነዚህ ሴራሚክ ጀበኖች ናቸው። ማሽን እንግዲህ እኛ ቤት ማሽን የሚሰራው ነገር ምንም የለም ብለን ተኩራርተን ነበር። እነዚህ ብቻ ደርጎበት እነዚህ ፋብሪካ ነው የሚሰሩት። የእነዚህ ዋጋ አምስት አምስት መቶ ብር ችርቻሮ ነው። ለማስጌጫነት የምንጠቀምባቸው ናቸው፣ የግድግዳ ማስጌጫዎች ዲኮር ሰራተኞች ምናምን፣ ቡና ጠጦች ለግድግዳ ማስጌጫ የሚጠቀሙቸው ናቸው። የዚህ ዋጋ ሶስት መቶ ብር፣ ሁለት መቶ ሃምሳ ብር እንደ ስራቸው። ለዲኮር የሚሆኑት ጋሳመወጣ እነዚህ ነው ብሻ እነዚህ ለጠረጴዛ የሚያደርጉታል እነዚህ ዋጋቸው መቶ መቶ ብር ነው። ዋጋቸው ባይዘው ወይ ሰው ኤክስፔክት ስለማያደርግ እንዲሁ የባህል ነገር እዚሁ ሰው ሰርቶ ስለሚሰጠው በቀላሉ የሚገኝ ይመስለዋል እንጂ ዋጋቸው ርካሽ ነው። ግን ደግሞ ሲገኙ በጣም የሚያለፉ እቃዎች ናቸው። እነዚህን አሁን መስፋት አንድን ሴት ሙሉ ቀን ይፈጅባታል፣ ሁለቱን ሶስቱን መጨረስ። አሁን የእሷ ቫዲው እና እቃዎቹ እየተሸጡበት ያለው ነገር እና የቤቶቻችን ልፋትና የእቃ ዋጋ አሁንም ቢሆን ይቀልገናል። እንግዲህ ስራው እንደሚታየው ሲታይ ቀላል ይመስላል፣ ግን የነድ ነገሮች ያው ለሚሰራው ሰው ነው የሚያውቀው ክብደቱ እና እንግዲህ ከሞላ ጎደል አብዛኛው በጣም ብዙ በርካታ እቃዎች ቢኖሩ የተወሰኑትን ያክል ለተመልካቾቻችን ማድረስ ይችላናል። ነገር ግን ተመልካቾቻችን እዚህ መጥተው እናንተ እንደገኛችሁ ግልጽ የሆነ አድራሻ ብራንች አለኝ ብላይኛል እና እሱንም ጠቅለል ላርገው ይሻል። ሚዲያም ካላችሁ ስልክ ቁጥሮም ካላችሁ አስቀብል። እሺ፣ ብራንች አለን መርካቶ። ከእናታችን የተወረሰ ቢዝነስ ነው ብዬሻለሁ። የእናታችንን ቢዝነስ ያስቀጥል ነው መርካቶ። ብራንች አለን። ይህ ሁለተኛ ብራንቻችን ነው። እግዚአብሔር ደግሞ ከረዳን እናሰፋለን። ከዚህም በላይ ሶሻል ሚዲያ አለን፣ ቲክቶካችን ኦሪት ባህላዊ እቃ ይባላል። ጉግል ማፕ ላይ ያለን ሎኬሽናችንን ማወቅ የሚፈልጉ በአማርኛ ኦሪት ባህላዊ እቃ ብለው ሰርች ቢያደርጉ ማፑ እራሱ ያመጣችኋል። ስልክ ቁጥራችን ዜሮ ዘጠኝ አስር አርባ አራት አርባ ሰባ ሰባት ብለው ቢደውሉ እኔን ቀጥታ ያገኙኛል። የሚፈልጉትን እቃ ፓኬጆች አሉ። ሶሻል ሚዲያችን ላይ፣ ቲክቶካችን ላይ፣ ኢንስታግራማችን ላይ፣ ፌስቡካችን ላይ ፓኬጆችን እንለቃለን። ጠቅለል አድርገው አንድ ጊዜ መውሰድ የሚፈልጉ ሰዎች ሙሉ ፓኬጅ እናዘጋጃቸዋለን። እሱ ማግኘት ይችላሉ። በጣም ን እኛም እንግዲህ ስለመጣ ስለገኝ ደስ ብሎናል። ተመልካቶቻችን እንግዲህ እዚህ መተው እንዲገዙ እኛም መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ፣ አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቱብ ቻናላችን ላይ መሰና አገልግሎቱ ማስታወቅ ከፈለገው እንዲሁም ደግሞ በመሰራቸው ቪዲዮ ላይ ልጅታቸው ማስታወቅ ከፈለጋቸው የተለያዩ ነት አማራጮች ይዘን ቀርበናል። ከእናንተ የሚጠበቀው ከፋረሱ ቁጥር መደወል ብቻ ነው። እኛ ሁላ ለማስተናገድ ዝግጅ ነን። ተመልካቶቻችን እንግዲህ አሁን የምንገኘው መርካቶ መቅደስ የተለያዩ አይነት የባህላዊ እቃ መሸጫ ቤት ውስጥ ነው። የተለያዩ እቃዎችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነሽ? ሰላም ታደስ፣ እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ቤታችንን ማስታወቅ አለን። አዎ፣ መቅደስ እባላለሁኝ። ያው መሶብ ተራ ነው የምንሰራ፣ የባህል እቃ ነው የምንሸጠው። ያው ቆንጆ ቆንጆ ነገር እንሸጣል። መልካም። እኛም እንግዲህ ዛሬ የመጣ ነው የተለያዩ አይነት የባህል እቃዎች ውስጥ አንዱ የሆነ መሶብ ሲልሽ ነገሮችም አሉ እና እሱ ለተመልካቶቻችን ለማስቀኘት ነው እና የት እንገኛለን? ምን ምን አይነት እቃዎች ቢጠቅላላ አድርገሽ ቤት ውስጥ ላሉት ነገሮች ንገሪኝ። ያሉት እቃዎች ባህላዊ ነው። የባህል ነክ ነው ያለው። ያው ብዙ ያው ብሔር ብሔረሰብ እንዳለ ሆኖ የሁሉም አይነት የብሔር ብሔረሰብ እቃ እዚህ ይገኛል። የተለያዩ እቃዎች ናቸው። እንደምታያቸው የጉራጌ ባህል አለ፣ የኦሮሞ አለ፣ የትግሬ ባህል አለ። የተለያየ በቃ ጠቅሼ የማልጨርሰው ብሔሮች ብዙ እቃ አለው። የሁሉም እቃ እዚህ በአንድነት ይገኛል። ቆንጆ ቆንጆ እቃዎች አለ። መልካም እስቲ ደግሞ ያየናቸው ደግሞ ጥራታቸውንም፣ አገልግሎታቸውንም፣ ዋጋቸውንም ደግሞ ለተመልካቾቻችን ግልጽ እናድርግላቸው። እንዴት እንጀምር? ከዚህ መጀመር እንችላለን። ይሄ የምሽራ መሶብ ይባላል። እንደምታየው ለማዕድም ያገለግላል። ሰው ለመመገብ ተቀምጦ ለእንደ ቴብል እንትን ይላል ይጠቅማል፣ ያገለግላል። ያው ዋጋው ከአምስት ሺህ ድረስ እስከ አስራ አንድ ሺህ እስከ አስር ሺህ ድረስ አለው እንደ ኳሊቲው እቃ ነው። ያው እንዲህ ብለሽ የምትይው ነገር ስለሌለ ያው ማክሲመም እና እንትኑ ነው የምነግርሽ፣ ከአምስት ሺህ እስከ አስራ አንድ ሺህ ድረስ ይኖረዋል። እንደምታዩ ደግሞ እነዚህ ደግሞ ይኸውልሽ የቆሎ ማቅረቢያዎች ናቸው። አዎ ቆሎ ተደርጎ ይሄ የሚያማምሩት ናቸው። ያው እንደምታዩ ቆሎ በደንብ ተደርጎ ቡና ሴርሞን ላይ ትጠቀሚዋለሽ። የተለያየ በዚህም ባለ ሁለት አበባውም አለ ይሁን ጨርሰ ነው ነው የዚህ አይነት ደግሞ ያው ዋጋው ደግሞ ከአምስት ሺህ እስከ አራት ሺህ አምስት መቶ ድረስ ይሸጣል። የረጅሙ ስለሆነ የረጅሙ ስለሆነ ማለት ቆንጆ ቃ ናቸው፣ የሚያምሩ ናቸው። ይሄ ደግሞ ያው እንደምታየው እንጀራ ተቆርጦ ተቆርጦ ለሁለት ሰው ለሶስት ሰው ይቀርባል። እችኛ ወጣም ምታምረው እንደምታያት ቀጠን ያልቼ፣ እንጀራ ተቆርጦ ያው፣ የዳቦ መሆን ይችላል። ቫኬሽን ስትሄጂ የምትፈልጊውን ነገር እንጀራን ፈትፍተሽ መያዝ ትችያለሽ። ፍላት ስለሆነ አያስቸግርሽም። ቦታ በማንኛውም ቦታ ላይ ስትከተሽ ይዘሽ መሄድ ትችያለሽ። የተለያየ ሳይዝ ደግሞ አለው ቆንጆ ቃ ነው። ዋጋው ስንት ነው? የዚህ እንጀራ ማቅረቢያ ዋጋው ይኸውልሽ ከአምስት ሺ አለ አራት ሺ አምስት አለ ስድስት ሺ ሰባት ሺ አለው እንደ ሳይዙ ነው። ይሄ ደግሞ የዲኮር አሉ በተለያየ ከለሮች አሉ። እዚም ብዙ ጊዜ ቡና ጠጡ ጋር ምናምን ይታያል። ይሄ ዋጋው ስምንት መቶ እስከ ሺ ሁለት መቶ ድረስ አለው ለአንዱ ፍሬ ማለት ነው። በሴት የዚህ ደግሞ በሴት አለው ለግድግዳ እንደዚህ አንድ ላይ ማለት ነው። ይሄ ሴት ነው በሴት ነው የሚሸጠው። ዋጋውን ከአምስት ሺ እስከ አስር ሺ ድረስ አሉ በሴት ባለ ሰባት ሴት ባለ አምስት ሴት አለው እንደ ግድግዳ አጠቃቀምሽ ነው እስከ 10 ሺህ ድረስ አለው። በኳሊቲ ስምንት ሺህም አለው። አምስት ሺህም አለው። አራት ሺህም በደረጃ ሰው እንደፈለገው ይገኛል። እቺ ደግሞ እንደምታያዝ በጣም ቆንጆ የምታምር ካለርፉል ነው። ካለርፉል የሚፈልግ ደግሞ የዳቦ ትሪ ነው ማድም፣ ያው ጠረጴዛም ላይ አድርጎ ለመጠቀም እቺም ይችላል ይችላል። እቺ በጣም የምታምር እቃ ናት። ዋጋ የዚህኛው ስምንት ሺህ ድረስ አለው። እስከ አስር ሺህ ድረስ አለው። አራት ሺህም አላት ማለት ያው ጥቅጥቅ ያለው ሲሆን ደግሞ ይሄ የኦርጂ ስፌት ነው። የጉራጌው ስፌቶች አሉ። በእነዚህ ደግሞ በእነዚህ ስፌቶች አሉ። የጉራጌው ይጨምራል ትንሽ። በጣም ኳሊቲም ነው፣ ሲሰራም ያለፋል። በጣም በቀጭኑ ነው እንደምታዩ። 15 ሺህ፣ 10 ሺህ፣ 17 ሺህ፣ እንደ ደረጃው እንደ ኳሊቲው። እነዚህ ለመመገቢያ እነዚህ ለመመገቢያ ቦታ ናቸው እና ደግሞ ለውጭ ሀገር እንጀራዎች ለሳይዛቸው አርባ ሳይዝ ስለሆነ ትንሽዬ ስለሆነ ለእነሱ እንጀራ ማስቀመጫ ነው በብዛት የሚወስዱ ስለዚህ ውጭ ላሉ ሰዎች እንደውም በጣም ተመራጭ ነው። እንጀራ ማስቀመጫ እንደዛ ነገር ይገለገሉታል። ያው እንደነዚህ አሉ። ደግሞ ፈንዲሻ ለምናምን እነዚህ አሉ። ከሺህ ሁለት መቶ እስከ ሺህ አምስት መቶ እስከ ሁለት ሺህ አምስት መቶ ደረጃ እንዳላቸው እንደየስራቸው ዋጋቸው እንደዚው ይናገራል። እነዚህ ደግሞ አነስ ያሉ ከነዚህ ከሺ ብርም እስከ ሺ ስምንትም ሁለት ሺ አምስትም ደረጃ አላቸው። በአጫጭሮቹ የነዚህ ደግሞ የሆቴል ቤት የአገልግል ምግብ የሚሄድበት ነው። ቆንጆ እቃ ናቸው። እነዚህኛ ያው ሰባት መቶ ስምንት መቶ እንሸጠዋለን በችርቻሮ ሲሆን ማለት ነው። በሌላው ደግሞ በዚህኛው ስፌት የውጭ ሀገር እንጀራ ይቀመጥበታል። የሚፈልጉ ያው ወፈር ያለቃ የሚፈልጉ አምስት እስከ ሺህ ስምንት ድረስ ትሸጣል፣ ኳሊቲ ሲሆን ነው። ዝም ብሎ ደግሞ ሆን ሺ ሁለትም ድረስ ይሸጣል፣ ለዚያም ኳሊቲ ስለሆኑ ነው። እንደምታዩ የዚህ ሀገር እንጀራዎች እነዚህ ናቸው። የእኛ ሀገር እንጀራ የምቀመጡበት ትልልቅ እነዚህ ማለት ነው ያው ትልልቅ፣ ያው እናቶቻችን ትልቅ ፋሚሊ ያለው ሆን ሰው በዚህ ነው የሚጠቀመው ብዙ ፋሚሊ ያለው። አሁን ግን ትዳር ብትወጪ እርግጠኛ ነኝ ይች ነው የምትገዥ። ምክንያቱም ብዙ አስጋግሪም ቦታሽም ሆትኒ ስለሚሆን አሁን ለአዲስ ጎጆ ውጪ በነዚህ መልኩ ትንሽ እየግር ተደርጎ በነዚህ ነው ሰው እየወሰደ ያለው። ግን ለትልቅ ፋሚሊ በዚህ ነው የሚወሰደው። የዚኛው ዋጋው ከ2500 እስከ 5500 ድረስ አለ። እንደ ኳሊቲ፣ እንደ ሳይዙ፣ እንደ ስፋቱ ይለያል። የእነዚህ ደግሞ ከ2800 እስከ ሶስት ሺ ስምንት መቶ እስከ አምስት ሺ ድረስ አለው። በእንደ ኳሊቲ እንደነዚህ ዓይነት ፎቶዎች አሉን እንደምታዩ፣ መጠጫ አለ ይሄ ሚኒሊክም አለ። በጣም አሁን ጠላ ቤቶች አሉ በየቦታው ያው በባህል ነው ሰው መጠጣት የሚፈልገው እንጂ በብርጭቆ መጠጣት አይፈልግም። ይወስዳሉ ይሄንን የፕላስቲክ አለው። ያኛው የሸክላው መጠጫ እየተሰበራባቸው ስለሚቸገሩ በፕላስቲክም ይሰራል በቀንድም ይሰራል። ይሄኛው ይሄም ኒኬል ነው። ዋጋቸው ምን ያክል ነው? እነዚህ የሚኒሊኩ አራት ከሀምሳ አራት መቶ ይሸጠዋል፣ ብዛት ሲሆን ማለት ነው። የብርሌቹ ረጅሙ ስድስት መቶ ብር፣ አጭር ሶስት ከሀምሳ ድረስ ይሸጠዋል። ሌሎች ደግሞ የተለያዩ አይነት በጌጥ ያማሩ ጣባዎችም አሉ በጌጥ ያማሩ እና እነሱን ደግሞ ምን ያክል ናቸው ዋጋቸው እስከ ምን ያክልም ድረስ ይዛሉ አለ በእነዚህ ሳይዝ አሉ ይሄኛው በአራት ኪሎ ምናምን ድረስ ይይዛል አራት ኪሎ ይይዛል እግር አለው ከነ ክዳኑ ሶስት ሺህ አምስት መቶ ብር ይሸጣል። ማለት በኳሊቲ ክዳን ከሆነ ይጨምራል። በመካከለኛው በሚቀንሰው ክዳን ከሆነ ሶስት ሺህ አምስት መቶ ብር፣ በኳሊቲው ደግሞ ከሆነ አራት ሺህ አምስት መቶ ብር እንደሚመጡ ስለሚለይ። አዎ እንደየቀው ይለያል። ሁሉ ደረጃ አለው። ሌላ ደግሞ መንኪያ አለ። በእነዚህ ማንኪያዎች ደግሞ አሉ። ያው የክትፎ ማውጫ አለ፣ የአይቤ አለ፣ የጎመን አለ። ሴት ነው የሚሆነው። የክትፎ ሲሆን ሰፋ ይላል፣ የጎመን ሲሆን ደግሞ አነስ ይላል፣ የአይቤ ሲሆን ደግሞ መለስ ይላል። እንደ ደረጃ ነው የሚሰጣቸው። ያው አንዳንድ ሰው ስለማይቅ አንድ አይነት ሳይዝ ይፈልጋል። ግን ቢሆን ደስ የሚለው ለክትፎ፣ ለአይቤ ምናምን በደረጃ ቢሆን መሪ ያምራል። ዋጋቸው ምን ያክል እንደዚህ እነዚህ ዘጠኝ መቶ ብር በቀንድ ነው የሚሰራው። ይህ ዘጠኝ መቶ ብር አለ። ስምንት መቶ ደግሞ አነስተኛ አነስተኛዎች አሉ፣ በኳሊቲው ማለት ነው። የሚቀንስም አለ ደረጃው ወረድ ያለ የሚቀንስ አለ። እንግዲህ ባህላዊ ቤቶች አሉ እንደዚህ የሚያቀርቡ ክትፎ፣ የተለያዩ ነገሮች የሚያቀርቡ አሁን እነሱ በብዛትም ኬተሪንጎች በብዛት ይመጣሉ። እዚህ እቃ የሚወስዱት ከዚህ ነው በብዛት ያው ኬተሪንግ ኬተሪንግ እቃዎች እንደውም ያው አስታዋሽኝ አላሳየውሸ

ለየትልሽ ለአገልግል እንጀራ በለቁሶ ቤት ምናምን ለመውሰድ ው ለፈለግሽው ቦታ ላይ ይሄ አለ። ብዛት አለ። በጣም ኔ ማምር ይሄ በጣም ጎልደን ነው። መታጠብም ይችላል። ቢቆሽ፣ ወጥም ቢነካው ምንም ቢሆን መወልወል የሚችል ነገር ነው። ቆንጆ ቆንጆች አሉ። ብቻ ተመልካቾቻችን እዚህ ሲመጡ በጣም በርካታ ነገሮች አሉ በጣም በርካታ የሚባሉ ነገሮች ስላሉ መተው እኛም እንዲጎበኙ እኛ መልዕክት እናስተላልፋለን። እንግዲህ አንቺ መተው ማግኘት ይችላሉ። እነዚህ የመሳሰሉ እቃዎች እንዲገዙ አድራሻሽን ስልክ ቁጥሮችን አስቀምጭልን። ያው አድራሻ ያው መርካቶ ነው፣ መሶብተራ እና ታፔላ አለው። መቅደስ አበበ የሚል የባህል እቃ የሚል ታፔላ አለው። ያው ሰፊ ሱቅ ነው፣ እንደሚታዩ ቆንጆ ቆንጆ እቃዎች አሉ። መቅደስ ብለው መሶብተራ ቢመጡ ማንኛውም ሰው ይጠቁማቸዋል ወደዚህ እና ያው ስልክ ቁጥሬ 0911877683 ነው መቅደስ ብለው ይደውሉልኝ። እኛም እንግዲህ መተን ስላየን ደስ ብሎናል። ተመልካቾችን ምን ሲመጡ በርካታ ነገሮች እንግዲህ ልንገዛ ብለ ከመጡ አቶ የሚሄዱት ነገር አለ ብዬ አላስብም እና መጥተው እንዲገዙ መልክቴ ነው። በጣም አድርጌ አመሰግንሻለሁ። በጣም አመሰግናለሁ።